ከወንድ ይልቅ ሴት ከሁለት እስከ ሶስት እጥፍ ድረስ ለሃሞት ጠጠር የመጋለጥ እድል አላት። የሃሞት ጠጠሮች ጠጠር ስንል ሁሉም አንድ አይነት አደለም። ቅጥ ያጣ ውፍረት ያላቸው ሰዎች ደግሞ ውፍረት መቀነስ ይኖርባቸዋል ማለት ነው። ኤውሮፕ ላይ ወይም ደግሞ ይሄ ናቲቭ የሚባሉት አሜሪካኖች ላይ የሃሞት ጠጠር ከፍ የማለት ነገር አለው። ሃሞት ጠጠር ብለን የነገር የነገርናቸው ምልክቶች አላቸው። ግን አልትራሳውንድ ስናነሳ ጠጠር የለም። ሰውየው ረጅም ሰዓት አይተኛም ቶሎ ይድናል። ተመራጩ መንገድ ይሄኛው ነው። አንድ ሰው በቀዶ ጥገና የሐሞት ከረጢቱ ከወጣ በኋላ እንደ በፊቱ ቅባት ያለው ነገር መብራት ይችላሉ። እንቅስቃሴ አለመኖሩ ለራሱ የሐሞት ከረጢት እዛ ውስጥ እስታግነንቱን እንድትቀመጥ ያደረጋታል ማለት ነው። ሰላም ጤና ይስጥልን። ውድ ተመልካቾቻችን በዛሬው ፕሮግራም ስለ ሐሞት ጠጠር እናወራለን። ሐሞት ጠጠር በምን ይነሳል፣ አጋላጭ ሁኔታዎቹ፣ መፍትሄዎቹ ና እንዲሁም ደግሞ ካልታከመ የሚያመጣውን ችግርና እንዲሁም ደግሞ መከላከያ መንገዶችን ሰፋ አድርገን እንወያያለን። ይህ ዘመናዊ ህክምናን ከባህላዊ አስተምሮ ና ከማህበረሰብ ጤና አንጻር የምንቃኝበት እንሆኛ ፖድካስታችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። የምስራች የዲፕሎማቲክ መንደር በሆነችው ሳርቤት ላይ ከትህምር ሬል ስቴት የተሰጠ ገጸ በረከት ከዚህ ቀደም በቫቲካን ኤምባሲ አቅራቢያ አምነውን ለገዙ ደንበኞች እንኳን ደስ አላችሁ ግንባታውን ከዚህ ወደዚህ ቀይረ ነዋል ታዲያ በደንበኞች ጥያቄ መሰረት እዛ ተሸጦ ላለቀባችሁ ደንበኞች አሁንም እዛው ቫቲካን ኤምባሲ አቅራቢያ በ36 ወራት የሚረከብ አፓርትመንት እነሆ ለእናንተ ባለ ሁለት መኝታ 80 ካሬ በአንድ ጊዜ ለሚከፍሉ በ5 ሚሊዮን 800 ሽብር ባለ 3 መኝታ 139 ካሬ በአንድ ጊዜ ለሚከፍሉ ደንበኞች በ9 ሚሊዮን 900 ሽብር አሊያም ከ20 በመቶ ቅድመ ክፍያ ጀምሮ ባለ 2 መኝታ በ17 ሚሊዮን ብር ቅድመ ክፍያ ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ ከታላቅ ቅናሽ ጋር ይዘንላችሁ ቀርበናል ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞን ላችሁ ቀርቧል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ የሪል ስቴት አዋርድን ካሸነፈው ከቴምር ሪል ስቴት የበለጠ መረጃ እታች ባሉት ስልኮች ይደውሉልን። ዛሬ እንግዲህ ስለ ሃሞት ጠጠር ነው የምናወራው። አዎ፣ ቲጂ ያው የሃሞት ጠጠር ሲባል በአንድም በሌላም አካባቢያችን ላይ መስማታችን አይቀርም እና በጣም ኮመን ስለሆነ ወይም እየሆነ ስለመጣ ነው መነጋገር የፈለግንበት ማለት ነው። እና ሀሞት ጠጠር ምንድነው ከሚለው በፊት ግን ምንድነው ሀሞት፣ እንዴት ነው የሚመረተው፣ ወይም ደግሞ የሀሞት ከረጢት ስራው ምንድነው የሚለው ብናይ ሀሞት የሚመረተው ከ ጉበት ነው አይደለ። ስለዚህ በቀን ከ500 ሚሊ ሊትር እስከ 1500 ሚሊ ሊትር ድረስ ይመረታል በጉበት አማካኝነት ማለት ነው። ስለዚህ የሐሞት ከረጢት ስራው ምንድን ነው? ሐሞትን ማምረት ሳይሆን ሐሞትን ኮንሰንትሬት ማድረግ ወይም ደግሞ የውሃ ፓርቱን ቀንሶ ሌሎች ነገሮችን ማደባለቅ ማለት ነው። እሱን ይሰራል አንደኛ ነገር። ሁለተኛ የተመረተውን ሐሞት ማስቀመጥን ወይም ስቶሬጅን ይሰራል ማለት ነው። ሶስተኛ የምንበላቸው ፋቲ ነገሮች ወይም ደግሞ ስብ የበዛባቸው ነገሮች ስንበላ እንዲለቀቅና ምግብ እንዲፈጭም ያደርጋል ማለት ነው። ስለዚህ ከረጢትና ሃሞት ስራው ይሄ ነው ማለት ነው። ስለዚህ የተለቀቀው ከሃሞት ከረጢት የተለቀቀው ሃሞት ግን ብቻውን ሳይሆን ከሌላም ከሚመጡ ፈሳሾች ጋር አንድ ላይ ይሆንና የትንሹ አንጀት የመጀመሪያው ፓርት ላይ ይገባል ማለት ነው። ከዛ በኋላ ግን የትንሹ አንጀት የመጨረሻው ፓርት ወይም ደግሞ ተርሚናል ኢሊየም ላይ ደግሞ ተመልሶ ወደ ጉበት ይሄዳል። ስለዚህ እንደዚህ አይነት አሰራር ነው የሚሰራው ማለት ነው። እና ውስጡ ሃሞት ምን ይዛል የሚለውን ካየነው አብዛኛው ፐርሰንት ኦልሞስት 97 ፐርሰንቱ ውሃ ነው። የተቀረው ደግሞ ከለር የሚሰጡ ሀሞት ከለር አለው የራሱ የሆነ ቀለም አለው። ስለዚህ ቀለም የሚሰጡ ፒግመንቶች አሉት። ሌላው ደግሞ ኮሌስትሮል ራሱ ውስጡ ኮሌስትሮልን ይይዛል ማለት ነው። የስብ አይነት ነው ኮሌስትሮል። ፎስፎሊፒድ የሚባሉ ነገሮችን ይይዛል፣ ባይል ሳልት የምንለውን ይይዛል ማለት ነው። ስለዚህ ሁሌ እነዚህ ባላንስ ላይ ነው ያሉት በፐርሰንት ማለት ነው። የእነዚህ ባላንሶች ሲዛባ የሀሞ ጠጠር ዲቨሎፕ ልናደርግ እንችላለን። የሀሞ ጠጠሮች ጠጠር ስንል ሁሉም አንድ አይነት አይደለም። የተለያዩ አይነት ጠጠሮች አሉ። በአብዛኛው ጊዜ የሚታየው ኮሌስትሮል ስቶን ነው የምንለው ነው። ኮሌስትሮል ስቶን ነው የምንለው ከሰማንያ እስከ ዘጠና ፐርሰንት መቶ ሰዎች ቢያዙ ዘጠናው በዚህ ነው የሚያዘው ማለት ነው። አንዳንዴ ፒውር የምንለው ኮሌስትሮል አለ። ኮሌስትሮል ብቻውን ሆኖ የሚመጣበት እሱ ሲሆን ብዙ ጊዜ ነጭ ነው የሚሆነው። ከለሩ ከወጣ በኋላ ነው ይሄንን ልናይ የምንችለው ነጭ ነው። ከዛ ደግሞ ብዙ ጊዜ ሲንግል ብቻውን አንድ ብቻ ጠጠር ነው የሚኖራቸው ማለት ነው። ብዙ ጊዜ ግን የሚከሰተው ምንድን ነው? ይሄ ሚክስ የተቀላቀለው አይነት ነገር ነው የሚከሰተው። እሱ ቆሻሻ የሚመስል ነጭ ነገር ቆሽ ወይም ወደ ቢጫ ነገር የተጠጋ ነው የሚሆነው። ከዛ ደግሞ ብዙ ናቸው ብዙ ጊዜ የሚከሰተው ማለት ነው። እና ይሄ የሚከሰተው በቅድም የሚሉ እንዳልሽን ባላንስ ሲጠፋ ነው። ኮሌስትሮል ውስጥ ያለው ኮሌስትሮል እና ባይል ሳልት የምንለው ስቡን የሚያቀልጠው ማለት ነው ሁለቱ ነገሮች በ በመጠን ሳይመጣጠኑ ሲቀሩ ነው የሚከሰተው ከዛ ከነዚህ ከኮሌስትሮል ውጭ ደግሞ ፒግመንትድ ስቶን ይባላሉ ፒግመንትዱ ብራውን እና ብላክ ተብሎ ወይም ደግሞ ቡኒ እና ጥቁር ተብሎ ይለያል ሶ ጥቁር የምንለው ምንድን ነው ብዙ ጊዜ ይሄ ደም ካለ ጊዜው የደም ሴሎች ሬድ ዱለድ ሴል የምላቸው ወይም የቀይ የደም ሴሎች ካለ ጊዜያቸው ራሳቸውን ዲስትራክት ሲያደርጉ በተለያየ ምክንያት በህመም ምክንያት ሊሆን ይችላል ኤክስተርናል የገባ ህመም ሊሆን ይችላል። ወይም ደግሞ አውቶ ኢሚዩን የምንለው ሰውነታችንን ራሳችንን የሚያጠቃበት ሊሆን ይችላል። ብዙ ጊዜ ደግሞ ሲክል ሴላን የሚያምንለው የቀይ ደም ሴሎች የተለያየ ቅርጽ ሲኖራቸው ማለት ነው። ስለዚህ ያንን ቅርጽ ጠብቀው መሄድ ስለማይችሉ በ በቀጫጭን ቱቦች ውስጥ ማለፍ ስለማይችሉ ይሰባበራሉ ካለ ጊዜያቸው ማለት ነው። ስለዚህ በዛ ምክንያት ጥቁር የሆነ ፒግመንት ይፈጠራል። እሱ በብዙ መጠን ሲኖር ሰውነታችን እሱ ማስወጣት ስለማይችል ጥቋቁር የሆኑ ብዙ ጠጠሮች ሊፈጠሩ ይችላሉ፣ የሃሞት ከረጢት ውስጥ ማለት ነው። ሌላ ደግሞ ያው ቡኒ ቀለም ያላቸው አይነት የሃሞት ጠጠር ሊፈጠር ይችላል። ቡኒዎቹ ከምን ሊመጡ ይችላሉ? አንደኛው የከረጢቱ የሃሞት ከረጢቱ ኢንፌክትድ ቢሆን ወይም ደግሞ ህመም ቢኖርበት ማለት ነው። ሌላው ደግሞ እነዚህ ትላትሎች፣ በተለይ ወስፋት ትሎች በተለይ ቢኖሩ ከዛም ሊፈጠር ይችላል ማለት ነው። ሌላው ደግሞ ከውጭ ስተንት እንዲፈስ ለሃሞት መፍሰሻ ተብሎ ሊገቡ የሚችሉ እንደ ቱቦ አይነት ነገሮች ስተንቶች ቢሰሩለት፣ እነዛ ነገሮች እንደዚህ አይነት ጠጠሮች ሊፈጥሩ ይችላሉ ማለት ነው። ስለዚህ እንደዚህ አይነት የሃሞት ጠጠሮች አሉ ከተባልን ምንድነው የሚያጋልጣቸው ሁኔታዎች ነው አደለ? ቀጣዩ የሃሞት ጠጠር በአጠቃላይ ለሁለት ከፍለ ማየት እንችላለን። አጋላጭ ሁኔታዎችን አንደኛው እኛም ልንከላከላቸው ማንችላቸው ወይም ደግሞ ነን ሞዲፋያብል የምንላቸው ወይም ደግሞ እኛ ልንከላከላቸው ማንችላቸው ነገሮች ናቸው። ሶ የመጀመሪያው ነገር ጾታ ነው አደለ? ሶ ሴት ላይ ከወንድ ይልቅ ሴት ከሁለት እስከ ሶስት እጥፍ ድረስ ለሃሞት ጠጠር የመጋለጥ እድል አላት። ይህም የሆነው ነገር በኤስትሮጅን የተነሳ ነው። እንግዲህ እንደሚታወቅ ኤስትሮጅን የሚባል ሴትን ሴት የሚያደርጋት ሆርሞን አለ። የእሱ በህይወቷ ውስጥ የእሱ መኖር ብቻ አንደኛው የሃሞት ጠጠር እዛው ይዞ እንዲቀመጥ ያደርገዋል። ሁለተኛ ደግሞ ኮሌስትሮል ምርት እንዲጨምር ያደርጋል ማለት ነው። በዛ የተነሳ ተጋላጭ ናት። ሁለተኛው ደግሞ እድሜ ነው አደላ እድሜያችን እንግዲህ የገፋ ሲሄድ ስፔሻሊ ከአርባ ዓመት በላይ ሲሆን ያው የተለያዩ ሰውነታችን ክፍሎች የሃሞት ከረጢትንም ጨምሮ እንደ በፊቱ ፋንክሽን ማድረግ አይችሉም አለ በዛም የተነሳ ሊከሰት ይችላል ከዛ በተጨማሪ ደግሞ ለምሳሌ ጄኔቲክስ ወይም ደግሞ የቤተሰብ ታሪክ ላይ ተመሳሳይ ነገር ቢኖር ልንጋለጥ እንችላለን ቅድም ደግሞ አንቺ እንዳልሹ ለምሳሌ ዘር ለራሱ ብናይ ኢሮፕ ላይ ወይም ደግሞ ይሄ ናቲቭ የሚባሉት አሜሪካኖች ላይ የሃሞት ጠጠር ከፍ የማለት ነገር አለው የሃሞት ጠጠር የሚያስከትሉ ነገሮች ደግሞ አሉ የመጀመሪያው ነገር ለምሳሌ ክብደታችን ከቅጥ ቅጥ ያለፈ ክብደት ካለን ያው ኮሌስትሮል ምርቱም ይጨምራል ማለት ነው። ከዛ ውጭ ደግሞ ለምሳሌ ፈጣን የሆነ ክብደት መቀነስ አሁን ሪከመንድ የምናደርገው ነገር አለ አደለ? ቢያንስ በአንድ ሳምንት ውስጥ ከአንድ ኪሎግራም ወይም ደግሞ ከአንድ ነጥብ አምስት ኪሎግራም በታች ነው አንድ ሰው መቀነስ ያለበት። ለምንድን ነው ያንን የምንለው? ፈጣን የሆነ ክብደት መቀነስ ሲኖር ፈጣን የሆነ የስብ መሰባበር ይኖራል ማለት ነው። ሶ ስብ ሲሰባበር ደግሞ ፋቲ አሲድ የሚባል ግባት ለጉበት ይሰጣል። ያ ደግሞ ኮሌስትሮል ቶልቶሎ እንዲመረት ያደርጋል ማለት ነው። ሶ እሱም አንድ ሪስክ ፋክተር ነው ማለት ነው። ሌላው ረጅም ጊዜ መጾም አይደለም። ቅደም ሉ እያልሽን እንቅስቃሴ ሁኔታችን አይደል፣ አሁን ላይ እየተለመደ ነው። ረጅም ሰዓት ቁጭ ብለን ነው የምንሰራው፣ ተማሪዎችን ብንሆን ሰራተኛም ያው መቀመጡ ነው ፕሪፈር የምናደርገው ሰው እንቅስቃሴ አለመኖሩ ለራሱ የሃሞት ከረጢት እዛ ውስጥ ታግነንቱን እንድትቀመጥ ያደርጋታል ማለት ነው። ከዛ ውጭ ደግሞ ስብን የሚቀንሱ መድኃኒቶች ይህን ነገር ሊያስከትሉ ይችላሉ ማለት ነው። ሌላ ደግሞ ተጓዳኝ የጤና እክል ካለብን ለምሳሌ ስኳር ያለበት ሰው ስኳር እንግዲህ ያለበት ሰው ኮመን ይታወቃል አይደል አንደኛው ኮሌስትሮል ሰውነታችን ውስጥ ከሌላው ሰው ለየት ያለ የኮሌስትሮል ምርት የመጨመር ነገር አለብን። ሁለተኛ ደግሞ የነርቭ ችግሮች እስፔሻሊ ስኳሮችን ማቆጣጠር ላልቻለና ረጅም ጊዜ በስኳር በሽታ ለተያዘ ሰው የነርቭ ችግር ሊፈጠር ይችላል ማለት ነው። ያንም ደግሞ የሐሞት ከረጢቷ በደንብ ፋንክሽን እንዳትሆን ያረጋታል ማለት ነው። ለምሳሌ አንድ ሰው የጉበት መኮማተር ያለበት ሰውም ቅድም እያልሽን ነበራል። አብዛኛው የሐሞት ፈሳሽ ፕሮዲስ የሚደረገው ከጉበት ነው አለ በዛ የተነሳ የጉበት ችግር ያለበት ስፔሻሊ መኮማተር ስቴጅ ላይ ሲደርስ ለዚህ ችግር ሊጋለጥ ይችላል። ሌላ ደግሞ ቅድም እያልን የነበረው ነገር ቀይ ደም ሴልን የሚያጠቁ የደም ችግሮች አደለም፣ ስፔሻሊ ቀይ ደም ሴል ቶሎ ቶሎ እንዲሰባበር የሚያደርጉ የደም ችግሮች ካሉ እሱም ችግር ሊያመጣ ይችላል። ተጨማሪ ደግሞ በሰርጀር የተነሳ የነርቭ ችግር ስፔሻሊ ቫገስ ነርቭ ከተጎዳ የሃሞት ጠጠር ሊከሰት ይችላል ማለት ነው። ሌላ ደግሞ አጋላጭ ሁኔታ ምን እንለው አመጋገባችን ነው። ምግባችን በስብ ከፍተኛ የሆነ ስብ ያለው ከዛ ደግሞ አሰሩ ያነሰ ሪፋይንድ የምንላቸው በቀላሉ አሰራቸው ወጥቶ የሚዘጋጁ ምግቦችን ስናዘወትር አትክልቶች ሳይኖሩ ሲቀሩ ደግሞ የተጋለጥ እንሆናለን ማለት ነው። ዞሮ ዞሮ ግን እነዚህን ጠቅላል ስናረጋቸው ስፔሻሊ ህክምና ላይ ቀላል ለመያዝ የሚረዳን ነገር አራቱን ኤፎች ማስታወስ ነው አደለ። የመጀመሪያ ኤፍ ፎርቲ ነው አደለ አድሚያቸው ከአርባ ማለት በላይ የሆኑ ሰዎች ስፔሻሊ ሴቶች ነው። ሁለተኛ ኤፍ ፊሜል ነው ሴት መሆን ከዛ ኤፍ ፈርታይል ነው አደለ፣ ቅድም እያልን ነው የኤስትሮጅን ከፍተኛ የሚሆንበት ጊዜ፣ ወይም ደግሞ ለመውለድ አንድ ሴት የምትዘጋጅበት የእድሜ ክልል ያ ማለት ከአስራ አምስት እስከ አርባ አምስት በአቬሬጅ የምንወስድበት ጊዜ ላይ አንድ ሴት ለጋልሳን የተጋለጠች ትሆናለች። ከዛ አንደኛ የመጨረሻው ኤፍ ደግሞ ፋት ነው ያ ማለት የስብ የ ውፍረት ወይም ደግሞ የስብ መከማቸት ነው። ስለዚህ ታካሚ ሲመጣ ወይም ደግሞ በቤት ያለ ሰው ምን አይነት ምልክት ሊሰማው ይችላል? አንደኛ የሆድ ህመም፣ በተለይ ደግሞ በቀኝ በኩል የሚሰማ ከፍ ብሎ ማለት ነው እዚህ አካባቢ የሚሰማ የሆድ ህመም የሆድ ህመሙ ግን የሚመጣና የሚሄድ አይነት ሊሆን ይችላል፣ ጠጠሩ ብቻ ከሆነ ያለው ኢንፌክሽን ከፈጠረ ደግሞ የሃሞት ከረጢቱ ህመሙ በጣም ከባድ የሆነ የማያቋርጥ ሊሆን ይችላል፣ ከትኩሳት ጋር ተጨምሮ ማለት ነው። ወይም የተዘጋ ከሆነ ደግሞ እስኪ የተዘጋችው ቦታ እስኪለቀ ድረስ ህመሙ የሆነ ከደቂቃዎች እስከ አምስት ሰዓት ሊቆይ ይችላል። ከዛ ምንም አይነት ህመም ላይኖር ይችላል ማለት ነው። ሌላ ደግሞ ማቅለሽለሽ ሊኖር ይችላል። ወደ ላይ ማለት ሊኖር ይችላል። ወይም ደግሞ የሚነሳባቸው ይሄ ህመም የሚነሳው ምናልባት ስብ ያለው ነገር በልተው ሊሆን ይችላል እና ብዙ ጊዜ እንደውም ከጨጓራ ህመም ጋር ላት ይሄ ቅባት ያለው ምግብ በልቼ ጨጓራዬን አመመኝ አይነት ስሜት ነው የሚሰማቸው። ግን እንደዚያ አይነት ህመም ስለሚሰማ ማለት ነው ግን ለውጥ ከሌለው ግን የሀሙት ጠጠርም ሊሆን ስለሚችል ቼክ መደረግ ይኖርባቸዋል ማለት ነው። እና ህመሙ እዚህ ጋ ብቻ ላይ ያቆም ይችላል፣ ወደ ጀርባ ሊሄድ ይችላል፣ ወይም ደግሞ ከፍ ብሎ ወደ ትከሻ በዚኛው በቀኝ ትከሻ በኩል ሊሄድ ይችላል ማለት ነው። ሌላው ደግሞ እንደ ዘጋው ቦታ ይለያያል ያልናቸዋሉ። ስለዚህ ለምሳሌ ሙሉ ለሙሉ ይሄ የሃሞቱ የሚወርድባቸውን ደግቶች ወይም ደግሞ ቱቦች ቢዘጋው ምን ይሆናል? ሊፈሱ የሚገባቸው ነገሮች እዛ ጋር ይቀራሉ ማለት ነው። ስለዚህ ሰውነታቸው ቢጫ የመሆን አይደል ኦብስትራክት ጃንዲስ የምንላቸውን ቢጫ የመሆን ነገር ሊኖራቸው ይችላል። ከትኩሳት ተጨማሪ ማለት ነው። ስለዚህ ኮንፊውዥን፣ ይሄ አይምሮን እንዴት ነው መቃዠት አይደል መቃዠት ነገር ሊያሳይ ይችላል። ያሰ ወይም ደግሞ ከፍተኛ የሆነ ህመም ይኖረዋል ማለት ነው። ስለዚህ በዛም ሊመጡ ይችላሉ ማለት ነው። ሌላ ደግሞ የሰገራ እና ሽንት ላይ የቀለም ለውጥ ሊኖር ይችላል ማለት ነው አይደለ ይሄ በተለይ ሽንት ላይ ኮካ ኮላ የምንለው ወይም ጠቆር ያለ አይነት ሽንት የመሆን ነገር ይኖረዋል ሰገራ ደግሞ የመንጣት አይነት ከለር ይኖረዋል ምክንያቱም ይሄ የሚሆንበት ቢሊሩቢን የምንለው ባይል ውስጥ የሚገኘው ነገር የሚወገድባቸው መንገዶች አንዱ በሰገራ እና በሽንት ስለሆነ ማለት ነው ስለዚህ እነዚህ በማይኖሩ ሰዓት ቀለማቸው ይቀየራል ማለት ነው ስለዚህ ከነዚህ በአንዱ ሰው ሊመጣ ይችላል ማለት ነው እና የሚነሳበት ግን አብዛኛው ጊዜ ብዙ ሰው ቅባት ያለበት ነገር ሲበላ ነው የሚሆነው። ስለዚህ ከጨጓራ ጋር ሊምታታ ይችላል እንዳልነው፣ ሲደጋገም ግን ይህም ማወቅ ይኖርባቸዋል፣ መጠርጠር ይኖርባቸዋል። እነዚህ የሐሞት ጠጠሮች አሁን ካላቸው ምልክቶች ወይም አሁን ያላቸው ምልክቶች አንዳንዴ የሚመጡት ምንድን ነው እዛው እዛው ከሐሞት ቀረጢት ላይ የሚያመጡት ችግር አለ። ከዛ አንዳንዴ ደግሞ ከሐሞት ቀረጢት ወጥተው ደግሞ ሌላ ቦታ በተለይ ደግሞ ሲቆይ ሳይታከም ሲቀር ሲቆይ የሚያመጡት ችግሮች ሊኖሩ ይችላሉ። እዛው ሐሞት ከረጢት ላይ ከሚያመጡት ነገር የመጀመሪያው እንግዲህ ጠጠሩ መኖሩ በራሱ ማለት ህመም ነው ያልነው ከዛ ቀጥሎ ግን ምን ሊፈጥር ይችላል ዘግቶ ኢንፌክሽን ሊፈጥር ይችላል ማለት ነው ስለዚህ ከቆየ ጠጠሩ ኖሮ ከቆየ ብዙ ጊዜ ተዘግቶ ጫፉ ይዘጋና ሐሞት ሐሞቱ ስለዚህ መውጫ የለው ማለት ቦታ የለውም ስለዚህ መውጫ ስለሌለው እዛው ይቆያል ባክቴሪያ ወይም ይቆጣል መቆጣት ይጀምራል ያኔ ሲቆጣ ደግሞ ምልክቶቹ የተለዩ ይሆናሉ። መጀመሪያ እንዳለው ይሄ ምግብ ልክ የቅባታማ ምግብ እንደበሉ ከሰላሳ ደቂቃ በኋላ የሚጀምር ህመም ኖሯቸው ከዛ ከአንድ ሰዓት ምናም በኋላ ይጠፋል። አለቅ ይሄ ነው ህመሙ ማለት ነው። እና በደንብ ነው የሚያስታውቀው ታማሚ ራሱ መቶ ሲነግርሽ ታሪኩን በደንብ ታቂዋለሽ። ከዛ ወደዛኛው ግን ከተቀየረ ምንድ ነው ልክ ብግነት ካለ ምን ካለ ግን ህመሙ ኮንስታንት ይኖርባቸዋል፣ ወይም ቀጣይነት ያለው ህመም ይኖራቸዋል ማለት ነው። ስለዚህ አንደኛው ኮምፕሊኬሽን እሱ ነው። ኮሊሲስታይትስ የምንለው ወይም ደግሞ የብግነት ሲፈጥር ማለት ነው። አንዳንዴ ጠጠርም ሳይኖር ሊፈጠር ይችላል። አስር ፐርሰንት ታማሚዎች ላይ ጠጠር ሳይኖር ግን ደግሞ ይሄ ኢንፌክሽን ወይም ኢንፍላሜሽን የምንለው ነገር ግን ሊፈጠር ይችላል ማለት ነው። እዛው ላይ ደግሞ አንዳንዴ ምን ይሆናል ልክ ይዘጋና በተለይ ደግሞ የ በሽታ መከላከል አቅማቸው ዝቅተኛ የሆኑ ሰዎች ላይ ሲሆን ደግሞ ጋንግሪን የመፍጠር ወይም ደግሞ ያቺ ሐሞት ከረጢቷ ላይ ያለው እንትን ያሉ ሴሎች የመሞት ማለት ነው። እንደዛ አይነት ህመሞችም ሊያመጣ ይችላል። ከእሱ ሳንወጣ አሁንም ደግሞ ጠጠሩ በዛው በከረጢቷ ጋር አድርጎ ወደ ታች መውረጃዎች አሉት። ሐሞት ከላይ ተመረተ አልን ከጉበት ወደ ከረጢቷ ገባ፣ ኮንሰንትሬት ተደረገው ውሃ ወጣ። ከዛ ቀጥታ ወዴት ነው መሄድ ያለበት? ወደ አንጀት ነው መሄድ ያለበት። ምን ለማድረግ እነዚህ ቅባቶችን ምናምን ለመፍጨት ማለት ነው። ስለዚህ የሚሄድበት የሚወርድባቸውን መንገዶች ሊዘጋ ይችላል ማለት ነው። ወይም ደግሞ ጠጠሩ ራሱ ወጥቶ ደግሞ እዛ ጋር ሊዘጋ ይችላል። ስለዚህ እነዛ መውረጃዎች ላይ ነው ሁለተኛው ኮምፕሊኬሽን የሚመጣው ማለት ነው። ስለዚህ ጠጠሩ ራሱ እዛ ጋር ሄዶ ሊዘጋ ይችላል። ሁለተኛው ደግሞ ያ ጠጠር በሚወርድበት ጊዜ እዛ ጋር ደግሞ ብግነት ሊፈጠር ይችላል፣ ላይ ሀሞት ከረጢቱ ጋር ሳይሆን መውረጃዎቹ ላይ ማለት ነው። ስለዚህ እሱም ጋር ሲወርድ ደግሞ ሌላ ኢንፌክሽን ይፈጠራል። አንዳንዴ ኢቭን ካንሰር ሊፈጠር ይችላል እዛ ጋር ማለት ነው። ሌላ ሶስተኛው ደግሞ ከነዚህ ከመውረጃዎቹ ደግሞ ወርዶ እታች አንጀት ጋር ደግሞ ችግር ሊፈጠር ይችላል። በተለይ ደግሞ ጠጠሯ ውስጥ ሆና የሀሞት ከረጢቱን ታላላውና ከዛ ትወጣለች። በዛ ስትወጣ ወደት ይሄዳል? ወደ አንጀት ሊሄድ ይችላል ቀጥታ ማለት ነው። ስለዚህ በሚኖርበት ጊዜ ታካሚያችን ሆድ ላይ የማስማጥ ነገር፣ የሆድ ህመሞች ምናም ሊኖሩት ይችላሉ። ከበድ ካለ ደግሞ ጠባብ ፓርት ያለች አንጀታችን ላይ ማለት ነው እሷ ጋር ሄዶ ጠጠሩ ከዘጋ ደግሞ የአንጀት መታጠፍ ተብሎ የሚታወቀው ወይም እኛ ስሞል ባውል ኦብስትራክሽን የምንለው ወይም ደግሞ በተለምዶ አንጀት መታጠፍ የሚባለው አይነት ህመም ይመጣል። በጣም ከፍተኛ የሆነ በጣም ማስታወክ ይኖራቸዋል። ምናልባት ሰገራ መውጣት ሊከብዳቸው ይችላል። እንደዚህ እንደዚህ ሆኖ ደግሞ በከፍተኛ ደረጃ ሊመጡ ይችላሉ ማለት ነው። ለዛ ነው የሃሞት ጠጠር ኖሮት አንድ ሰው ምልክት ካለው አይ ቢታከም ጥሩ ነው ብለን ሰጀስት የምናደርገው ማለት ነው። ሌላው ደግሞ አንጀት ብለናል። ከነዛ ውጭ ያለው ሌላ ደግሞ ቆሽት ላይ ነው ማለት ነው። ስለዚህ አሁንም ያቺ ጠጠር ወታ ወደ ቆሽት ከሄደች ምን ይመጣል ማለት ነው። ቆሽት ላይ ሄዶ ቆሽት ላይ ብግነት ሊያመጣ ይችላል። እሱኛው ደግሞ በጣም ከነበራቸው ህመም በጣም ከፍተኛ አይነት ህመም እንዲኖራቸው ነው የሚያደርገው ማለት ነው። የጉበት ላይ መቆጣት ካለ የጉበት ኤንዛይም ይጨምራል። ቆሽት ላይ መቆጣት ካለ ቆሽት ኢንዛይሞች መጨመር ጀምራሉ ማለት ነው። ከዛ በመቀጠል ደግሞ በመሳሪያዎች ምርመራዎችን ማድረግ ነው። ያ ማለት ኢሜጂንግ የምንላቸው ማለት ነው። እዛ ላይ ነው በእርግጠኝነት ችግሩ ይሄ ነው ማለት የምንችለው። ስፔሻሊ ያው የህውድ ቃን በአልትራሳውንድ መመልከት ነው የሚሆነው አደለ? እዛ ጋር ጠጠሮቹን ልናይ እንችላለን። ከዛ እንደ አስፈላጊነቱ በማራ የታገዘ ምርመራ ማድረግ እንችላለን፣ በኢንዶስኮፒ የታገዘ ምርመራ እንዲሁም ደግሞ ጠጠሩን የማውጣት ስራንም መስራት እንችላለን። ከዛ አልፎ ግን አንዳንድ ጊዜ ቅድም ብሩክ ያለችንን ይሄ መወሳሰብ ኮምፕሊኬሽኖች ከመጡ ግን ሲቲስካን ድረስ ልንሄድ እንችላለን ማለት ነው። ሶ በዛ መንገዱ ችግሩን ማወቅ እንችላለን። ከዛ በመቀጠል ወደ ህክምናው ነው የምንሄደው፣ አይደለም። ሶ ሚሉ እንዳልች አብዛኛው ሰው ምልክት ላያሳይ ይችላል። ሶ ምንም አይነት ምልክት የሌላቸው ግን ድንገት ለምሳሌ ለተለያዩ ችግሮች አልትራሳውንድ ቼክ ስናደረግ በሽታውን ያወቅንላቸው ሰዎች ላይ ምንም ላናደረግ እንችላለን፣ አብዛኞቹ ላይ ማለት ነው። ግን በአንዳንድ ሁኔታዎች ለምሳሌ የጠጠሩ መጠን ከፍተኛ ከሆነ ልንሰራ እንችላለን። አንዳንድ ጊዜ ደግሞ የሃሞት ከረጢቱ ላይ የምናየው ይሄ በካልሽየም የተሸፈነ አይነት ነገሮችን ካየን ለጠራጥረን ስለሚችል እናስወግድ እንችላለን። እባጮችን ካየን ልናስወግድ እንችላለን። ቅድም ደግሞ ያልነው የቀየርም ሲል ችግር ያለባቸው ላይ ሰዎች ላይ ቶሎ ቶሎ ሊመጣ ስለሚችል ልናስወግድ እንችላለን። ከዛ ውጭ ደግሞ ይሄ የሆድ ዕቃ ሰርጀሪዎችን የሚሰሩ ወይም ደግሞ ማንኛውም ስፔሲፊካሊ ይህንን ባንልም ከፍተኛ የሆነ ሰርጀሪ ለሚያደርጉ ሰዎች ደግሞ ልናስወግድ እንችላለን ማለት ነው። ከዛ ውጭ ግን ምልክት ከሌለ ክትትልና አመጋገባቸው እንዲያስተካክሉ ነው የምንመክራቸው ማለት ነው። ምልክት ላለባቸው ሰዎች እና ቅድም ያልኳቸውን ነገር ያለባቸው ሰዎች ላይ ደግሞ ቀጣይ የምንሆነው ማስወገድ ነው የሚሆነው ማለት ነው። ለማስወገድ ሁለት አይነት መንገዶችን መጠቀም እንችላለን። አንደኛው ላፓሮስኮፒክ እየተባለ የሚጠራ አሁን ላይ በጣም ኮመን እየሆነ የመጣው ፕሮሲጀር ነው። ትናንሽ ቀዳዶችን ሆድ ላይ ይፈጠርና ከዛ በዛ ማሽን አስገብቶ ቆርጦ ማስወጣት ነው። በጣም ቀላል ሰውየው ረጅም ሰዓት አይተኛም፣ ቶሎ ይድናል። ተመራጩ መንገድ ይሄኛው ነው፣ ላፓራስኮፒ ነው ማለት ነው። ከዛ ውጭ ግን የማይቻል ከሆነ ላፓራስኮፒን ማድረግ የማይቻል ከሆነና ደግሞ ያው የሌለባቸው ቦታዎችም ስላሉ፣ የዛኔ ግን ያው ኦፕን ሰርጀሪ የምንለውን በቀኝ በኩል ሆድ ላይ ክፍተት ፈጥሮ ማስወገድን እንመርጣለን ማለት ነው። ከረጢቷ እንዳለ ማስወጣት ማለት ነው። እነዚህም ማድረግ ይቻላል። እንደውም እንትን ተደርጎ ነበራል የሆነ ሰዓት ካተጎሪዎች አሉ ሶ የመጀመሪያው አንቺ ያልሻቸው ናቸው ካታጎሪ አንደኛው ካታጎሪ የምንለው ምንም ምልክት የላቸውም ድንገት ለሌላ ጉዳይ አልትራሳውንድ ሲነሱ ጠጠር ይገኛል ማለት ነው ስለዚህ እነዚህን ሰዎች ብዙ ጊዜ አንቺ ካልሻቸው ኢንዲኬሽኖች ውጪ ትልቅ ብዙ ምናምን ካልነው ውጪ ብዙ ጊዜ ህክምና እንዲደረግላቸው አይመከርም ከዛ ሁለተኛው ምንድነው ምልክት አላቸው ልክ ቅድም ያለው አይነት ምልክት ማለት ነው። ከዘረዘርናቸው ውስጥ አንደኛው ምልክት ይኖርባቸዋል። ምናልባት የጨጓራ ህመም አለብኝ ሊሆን ይችላል ብለው የሚመጡት ወይም ደግሞ በቀኝ በኩል ያመኛል፣ በተለይ ደግሞ ቅባት የበዛበት ምግብ ስመገብ ብለው ይመጣሉ። አልትራሳውንድም ስናይ ደግሞ ጠጠሩ እናገኘዋለን። ይህ አሁን ቴፒክ አለው በቃ በትክክል የምንፈልገው አይነት ኬዝ ነው። ስለዚህ ህክምናውን ነው የምናደርግላቸው ቀጥታ። ሌላ ሶስተኛው ምንድን ነው ህመም አለባቸው ልክ በቃ ቲፒካል የሆነ የሃሞት ጠጠር ብለን የነገርናቸው ምልክቶች አላቸው ግን አልትራሳውንድ ስናነሳ ጠጠር የለም። ቅድም እንዳልኩት አስር ፐርሰንት ጠጠር የማይኖርበት ሰው ሊኖር ይችላል ብለናል። እንደሱ አይነት ኬዞች ሊሆኑ ይችላሉ ወይም ደግሞ ያንን ህመም ምልክቱን ኤክስፕሌን ሊያደረግ የሚችል ሌላ ነገሮች እንፈልጋለን። ለምሳሌ እዛ አካባቢ ያሉ አሁን ሐሞት ከረጢት ጉበት ስር ነው ያለው። የጉበት መቆጣት ሊሆን ይችላል ቆሽት ሊሆን ይችላል፣ ወይም ደግሞ የጨጓራ ህመም ሊሆን ይችላል። ስለዚህ መጀመሪያ እርግጠኛ መሆን አለብን። ሌሎቹን ህመሞች አይተን እርግጠኛ ሆነ ምንም እንደሌለ እርግጠኛ ከሆንን ግን ልንሰራ እንችላለን። ጠጠር የሌለው የሐሞት ከረጢት ቁጣ ሊሆን ይችላል ብለን አስበን ማለት ነው። አራተኛው ደግሞ የሚያማቸው ሌላ ቦታ ነው። ለምሳሌ ታችኛው የሆዳቸው ክፍል ላይ ሊሆን ይችላል፣ ወይ በግራ በኩል ሊሆን ይችላል። አመመኝ ብሎ የሚመጡስ ግን አልትራሳውንዱ ስናነሳው ጠጠር እናገኛለን። እንደሱም ሲሆን በጣም እርግጠኛ መሆን አለብን ማለት ነው ያ ህመም ከሌላ ቦታ ነው የመጣ ወይስ ደግሞ ከሐሞት ቀረጢቱ ነው የመጣው ብለ። ምክንያቱም አንዳንዴ ሰርጀሪ ዝም ብለሽ ብትሰሪ ቅድም እንዳልነው ህክምና ሰርጀሪ ነው። የሐሞት ጠጠር ያለበት ሰው ሰርጀሪ ነው ደፊኒቲቭ በቃ ማዳኛ የምንለው ህክምና ማለት ነው። ስለዚህ እሱ ተሰርቶለት ህመሙ ካልታገሰ ኮምፕሌን ሊያደርግ ይችላል ደስ ላይ ለው ይችላል ደግሞም ልክ ነው አይደል? ስለዚህ እሱ እነዚህ ነገሮች እንዳይመጡ ነው ይህን ካታጎሪ መክፈልና መለያየት ያስፈለገው ማለት ነው። በቀዶ ጥገና የሀሞት ከረጢቷን ማውጣት አንድ ነገር ሆኖ እንዳለ ያው ጠጠሮቹንም አብሮ ማለት ነው ማውጣት እንዳለ ሆኖ ግን ለምሳሌ ህመሙ ኖሮ ኦፕሬሽን መሰራት ለማይችልላቸው ሰዎች ወይም ቀዶ ጥገናውን የማይችሉ ሰዎች በእድሜ ምክንያት ሊሆን ይችላል ተጓዳኝ በሽታ ስላላቸው ሊሆን ይችላል፣ ወይም በእርግዝና ምክንያት ሌሎችን ምክንያቶች ቢኖሩ የሚሰጡ መድኃኒቶችም አሉ። ስለዚህ እነዛ መድኃኒቶችም እንሰጣለን። ሌላ ግን ያላነሳ ነው ለምሳሌ የሃሞት ከረጢት ብግነት ቢኖር ማለት ነው መጀመሪያ ሰርጀሪ ከመስራታችን በፊት ታካሚዎች ሲመጡ ለምደዚህ ተደረገ የሚለውን ነገር ምላሽ ለመስጠት ማለት ነው። አሁን ምናወራው ሲመጡ እናደርጋቸው ምንም አይነት ምግብ እንዳያስዱ እናደርጋለን፣ አይደለ? ምንም አይነት ምግብ እንዳያስዱ አድርገን ፈሳሽ ነገር በደንብ እንሰጣቸዋለን። ግሉኮስ በተለምዶ የሚባለው ፈሳሽ በደንብ እንሰጣቸዋለን። በአፋቸው ምንም አይነት ነገር አይወስዱም። ከዛ በኋላ ህመም ማስታገሻ እና የጸረ ባክቴሪያ አንቲባዮቲክስ መድኃኒት እንሰጣቸዋለን ማለት ነው። ስለዚህ እንደ የሆስፒታሉ ጋይድላይን ወይም ፕሪንሲፕል ይለያያል። አንዳንዴ እስከ አርባ ስምንት ሰዓት እስከ ሶስት ቀን መሰራት ይችላል። ወዲያው ይባላል ወይም ሌላ ጊዜ ደግሞ ይሄ ህመሙ ከተዋቸው በኋላ ምግብ ጀምረው ምን ብለው ቤታቸው ሄደው ከስድስት ሳምንት በኋላ ቀጠሮ ይሰጣችኋል፣ ተመልሳችሁ ነው ይባልና የዛን ይሰራል። ለምንድን ነው ይሄ የጊዜ ጋፕ ህመሙ እያለ የጊዜ ጋፕ የምንሰጠው? አንደኛ ሀሞት ከረጢቷ ስለተቆጣች የመፍሰሻው ብዙ ቦታዎች ስለተቆጡ በዛ በተቆጣ ሰውነት ላይ ሰርጀሪ ወይም ደግሞ ቀዶ ጥገና ቢሰራ ጉዳት እንዳይፈጸም እና ይሄ ሀሞቱ ወደ ውጪ እንዳይፈስ ማለት ነው። ስለዚህ ያ እንዳይሆን ወይም እንዳይጠብ ስትሪክቸርም በኋላ እንዳይፈጥር ሌላም ሌላም ነገር እንዳያመጣ ኮምፕሊኬሽን ለመቀነስ ይሄ እብጠቱ ከጎደለ በኋላ ቁጣው ከጎደለ በኋላ ተመልሰው እንዲመጡ ይቀጠራል ማለት ነው። ስለዚህ ህክምና ይሄንን ከመሰለ እንዴት መከላከል እንችላለን የሃሞት ጠጠርን ብለን ስናይ ማሻሻል የምንችላቸው አጋላጭ ሁኔታዎች አሉ። ቅድም ቲጁ እንዳልሽን ደግሞ መሻሻል የማንችላቸው ከኛ ቅበላ ሆነ ወይም እኛ በተፈጥሮ ያሉ ማሻሻል የማንችላቸው ነገሮች አሉ። ሶ ማሻሻል የምንችላቸው የምንላቸው ለምሳሌ ክብደትን በቶሎ መቀነስን፣ ክብደት መቀነስ የሚፈልግ ሰው ጊዜ ጠብቆ አማክሮ፣ ባለሙያ በየሳምንቱ ይህን ያህል ካለው የክብደት አንጻርና አቺቭ ማድረግ መድረስ የሚፈልግበትን የክብደት አስቀምጦ ስለዚህ ስንት ስንት ብቀንስ ነው ጤናማ የሚለውን አስቀምጦ መቀነስ አለበት። በአንዴ ክብደት መቀነስ የለበትም። ሌላው ተቃራኒ ይመስላል፣ ግን አይደለም። በጣም ደግሞ ውፍረም ወይም ደግሞ ከቅጥ ያጣ ውፍረት ያላቸው ሰዎች ደግሞ ውፍረት መቀነስ ይኖርባቸዋል ማለት ነው ምክንያቱም እሱም አንድ ሪስክ ስለሆነ ማለት ነው። ስለዚህ ለዚህ ደግሞ የሚጠቅመን ነገር ጤናማ አመጋገብን ማዘውተር፣ አትክልት ፍራፍሬዎችን፣ ጥራጥሬዎችን፣ ፋይበር ወይም ደግሞ አሰር ያላቸውን ምግቦች ማዘውተር ይጠቅማል ማለት ነው። ቅባት ያላቸውን ነገሮች በተቻለ መጠን መቀነስ፣ እንቅስቃሴዎችን ማድረግ እንደዚህ መከላከያ መንገዶች ሊሆኑ ይችላሉ። ሌላ እንግዲህ ከሴቶች አንጻር ኦሲፒ ብለናል አይደለም? የሚወሰዱ ፒሎች ምናምን ለዚህ ያጋልጣሉ ብለናል። ስለዚህ ያው ፒሎቹን ያውቁሙ ሳይሆን ግን ጥቅምና ጉዳታቸውን ማነፃፀር ጥሩ ነው የሚሆነው ማለት ነው። እነዚህ ጉዳት ሊያመጡ እንደሚችሉ ተጓዳኝ ኢፌክት እንዳላቸው ማወቅም አንድ የመከላከያ መንገድ ሊሆን ይችላል ማለት ነው። ምክንያቱም ብዙ አይነት የእርግዝና መከላከያ አማራጮች ስላሉ ማለት ነው። ለዚህም ብቻ ሳይሆን ለምንም በሽታ ቢሆን፣ ስኳር፣ ደም ግፊትን በቀጥታ ሊቀንሱ ይችላሉ ባንልም ግን መቆጣጠር ጥሩ ነው አይደለ? ለሌላም ለብዙ ነገር አጋለጥ ስለሆነ ማለት ነው። ስኳር ያለባቸው ታካሚዎች ላይ ሪስክ ነው ብለናል አይደለ? ዲቨሎፕ ሊያደረግ ይችላል ወይም ደግሞ የሃሞት ጠጠር ሊኖርባቸው ይችላል በቀላሉ ከሌላው ህዝብ አንጻር ስላለን ስኳሩን በመጠነ መቆጣጠር ጥሩ ነው ማለት ነው። ደም ግፊትንም እንደዛው መቆጣጠር፣ ለዚህም ባይሆን ለዚህ ቀጥታ ባይጠቅመ ከሌሎች ተጓዳኝ ነገሮች ግን ይጠብቃል። ስለዚህ እነሱንም ቁጥጥር ማድረግ አስፈላጊ አንድ ሰው በቀዶ ጥገና የሃሞት ከረጢጡ ከወጣ በኋላ እንደ በፊቱ ቅባት ያለው ነገር መብላት ይችላል ወይ? ወዲያው ሲበላስ ምን አይነት ስሜት ይሰማዋል? ካለን ያው ቅድም እንዳልሆን አይደል ሃሞት አንዱ ጥቅሙ ቅባት ያለባቸውን ነገሮች ተፈጭተው ወደ ቦታቸው እንዲገቡ፣ ወደ ደም ሆነው ወደሚቀመጥበት ቦታ እንዲገቡ ማድረግ ነው። ስለዚህ ያ ስራ እስኪስተካከል ድረስ ሊረብሽ ይችላል ማለት ነው ማስቀመጥ ሊፈጠር ይችላል። የጨጓራ አይነት ስሜቶች፣ የምግብ መክበድ አይነት ስሜቶች፣ ያለመፈጨት አይነት ስሜቶችን ሊያስተናግድ ይችላል ማለት ነው። ስለዚህ እስከዚህ ድረስ እንዳትበላ የሚባሉ ነገሮች የሉም። ግን ሰውነቱ ቶለሬት እስካረገበት፣ እነዚህ ምልክቶች እስከሌሉ ድረስ እነዛ መመገብ ይችላል። ያው ሁሉንም ነገር በመጠን ማድረግ ማድረግ ሞዴሬሽን ጥሩ ስለሆነ በመጠን አድርጎ መመገብ ይችላል። ዞሮ ዞሮ መቀነስ ጥሩ ነው። ያመጣውም ይሄንን ነገር የስብ መብዛትም ሊሆን ስለሚችል ማለት ነው። ግን ሙሉ ለሙሉ አትመገቡ የሚባል ነገር ግን የለም ሰውነታቸው መቋቋም ሲችል ምልክቶች ከሌሏቸው መውሰድ ይችላሉ። የዛሬው ፕሮግራማችን ይህን ምስል ነበረ። ሰብስክራይብ፣ ኮመንት፣ ሼር እና ላይክ ማድረጋት እርሱ በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።